ዲጂታል ቴክኖሎጂ በተለይም አሁን ላይ የሰዎችን የአኗኗር ዘይቤ እየቀየረ እያሻሸለ መምጣቱ ይታወቃል። ከዚህ ጋር ተያይዞ እንግዲህ በበርካታ መንገድ ያሉ ለውጦችን ማየት እንችላለን። መረጃን እንኳን ብናነሳ ሌላኛው ዓለም ላይ የተከሰተ መረጃ ሌላኛው ጫፍ ላይ ያለው የማህበረሰብ ክፍል በቀላሉ በዲጂታል አማካኝነት መረጃዎችን እያገኘ የመጣበትን አሁን ላይ ያለውን የቴክኖሎጂ ውጤት እንመለከታለን፣ እንረዳለን። ሰዎች በቀላሉ መረጃን እያገኙ ቢሆንም በተለይ ከዲጂታል ዲጂታል ቴክኖሎጂ ጋር ተያይዞ ዓለም ላይ አሁን የመረጃ መመንተፍ የግለሰቦችን የተቋማትን መረጃ መስረቅ፣ መዝረፍ እየተለመደ መጥቷል እና ይህ አሳሳቢ ደረጃ ላይ እንደደረሰ እንመለከታለን። ተመልካቾቻችን ዛሬ በአዲስ ቀን የሀገር ጉዳይ በተለይም የዲጂታል ቴክኖሎጂን አንስተን አሁን ላይ በግለሰብ ደረጃ መረጃ እየተሰረቀ ይገኛል፣ በተቋማት ደረጃ መረጃ እየተበረበረ ይገኛል። እና ይሄ ላይ እንዴት ነው ጥንቃቄ ማድረግ ያለብን? ተቋማት ግለሰቦች ምን አይነት ነገሮችን ነው ጥንቃቄ ማድረግ ያለባቸው ነው የሚለውንም አንስተናል። አዲስ ቀን የሀገር ጉዳይ እንድትከታተሉ እንጋብዛችኋለን። ከዛ ባለፈ ደግሞ በኢቢሲ ዶት ስትሪም ተጨማሪ መረጃዎችንም ማግኘት ትችላላችሁ።